መኪናው የውጭ አካል ወይንም ቦዲው መስኮቱን ጨምሮ ድምጽ ማጣራት የሚችል በመሆኑ መኪና ውስጥ ያለ ሰው ከውጭ የፈለገ ጩኸት ቢኖር አይሰማውም። በጣም ጸጥ ባለ ቦታ ከምድር በታች መንገድ ውስጥ በሚያሽከረክሩበትም ሆነ ተሳፍረው በሚጓዙበት ጊዜና ጸጥታው የሚረብሽ ከሆነ ከመኪኑ የሚወጣው ቅኝት ያለው ውብ የዜማ ድምጽ ያሉበትን የሚያስረሳ መሆኑ አጀብ ያስብላል። ይህ ሮልስ ሮይስ ስፔክተር የተሰኘ ልዩ መኪና ቦዲ ቀለም ደግሞ 24 ጊዜ የተደራረበና በሸለምጥማት ጸጉር በሰው እጅ የተቀባ መሆኑም የዘመኑ የመጨረሻ ልዩ መኪናም አድርጎታል። ይህ ሮልስ ሮይስ ስፔክተር የተሰኘ መኪና ለምን እንዲህ ሊወደድ ቻለ? ምንስ የተለየ ነገር አለው? የሚለው የበርካቶች ጥያቄ ነውና እኛም ስለዚሁ የተለየና አነጋጋሪ የሆነ መኪና ተከታዩን አዘጋጅተናል። አብራችሁን ቆዩ። የዓለማችን ቁጥር አንድ ታዋቂ እጅግ ውድና የክብርና የከፍታ መገለጫ ከሆኑ ተሽከርካሪዎች በግንባር ቀደምትነት ይጠቀሳል ሮልስ ሮይስ። በርካታ ዘመን ተሻጋሪ ቅንጡና ፈልሰስ ያሉ ግብዓቶች እንደ ደንበኛው ትዕዛዝ የሚጨመሩለት ሮልስ ሮይስ እጅግ በርካታ የሆኑ የራሱ መገለጫዎች ያሉት ሲሆን ዛሬ ልናነሳው ስለ ወደድ ነው ስፔክተር። በቀጥታ ከመግባታችን በፊት ስለ ሮልስ ሮይስ ሌሎች የተለዩ ሞዴሎች የተወሰነ ነገር እንበል። የሮልስ ሮይስ መኪኖች እያንዳንዳቸው ካምፓኒውን በሚመጥን ጥንቃቄ የሚመረቱ ሲሆን በርካታ ሞዴሎችም አሏቸው። ፋንታም፣ ፋንታም ኤክስቴንድድ ጎስት ጎስ ኤክስቴንደድ፣ ኩሊያን ሲሬስቱ ብላክ ባጅ ወይንም ኢንፊኒቲ እንዲሁም ሮልስ ሮይስ ኮንፊገር የሚባሉት ከብዙዎቹ ጎልቶ የሚጠቀሱ ናቸው። የሮልስ ሮይስ መኪኖች አምራች ካምፓኒ ራሱን የሚገልጽበት አንድ ቃል አለ። አነቃቂ የሆነ ታላቅነት ወይም በእንግሊዝኛ ቃሉ ኢንስፓይሪንግ ግሬትስ የሚል እንደ ካምፓኒው አባባል ይህን አስኳል መሠረት በማድረግ ነው እያንዳንዷን መኪና በከፍተኛ የፈጠራ ጥበብ፣ ጥንቃቄና ደንበኛ አክባሪነት የሚያመርተው ካምፓኒው ከመቶ ዓመት ለላቀ ጊዜ ለደንበኞቹ እጅግ ምቹ፣ አሰማማኝ ቅንጦት የተሞላበት አገልግሎት የሚሰጡ መኪኖችን ሲያቀርብ ቆይቷል። አንድ የመኪና አድናቂ ሲናገር የሮልስ ሮይስ መኪኖች ውድ ናቸው የሚለው ቃል አግባብ አይደለም። ምክንያቱም ምቾትንና ደህንነትን አጣምረህ ዋጋ ልታወጣላቸው አስችልም። ነገር ግን ሮልስ ሮይስ መኪናን በምትነዳ ጊዜ የምታስተላልፈው መልእክት የሀብተን መጠን ሳይሆን ይልቁንም ምን ያህል ስኬታማ ሰው እንደሆንክና ለራስህ ከፍተኛ ግምት እንዳለን የሚያመለክተው፣ ይላል። ምክንያቱም የመኪናው ሁሉም አካላት ጎላ ባለ ድምፅ ቅንጦትን፣ ምቾትን የሚያሰጋቡ ናቸው። የሮልስ ሮይስ መኪና እያንዳንዱ አካል ወደ 446 የዳይመንድ ቅንጣቶች አሉት። ይህ ማለት 25 ካራት ዳይመንድ ማለት ነው። በሮልስ ሮይስ ውስጥ በአንዱ የፋብሪካ ክፍል ውስጥ የተሰራው እያንዳንዱ ስራ በሌላ ክፍል ልክ እንደ አዲስ አህዱ ተብሎ በድጋሚ የሚሰራ መሆኑ የዚህን ተሽከርካሪ ለየት ያለ ምርትነት ያሳያል። ይህ በሮልስ ሮይስ ፋብሪካ ውስጥ ያሉ የጥራት ቁጥጥሮችን ፐርፌክሽንነት ይሏቸዋል። ይህ ሲባል ሁሉም ነገር ከምንም አይነት ቅንጣት ጉድለት ፍጹም ነፃ የሆነ ምርት ማየት የሚፈልጉ ለማለት ነው። በተለይ ስፔክተር የተሰኘው የ2024 ምርት ከቀለሙ ጀምሮ እያንዳንዱ ነገር በከፍተኛ ፍጹማዊ ጥረት የሚሰራና ልዩ ክብር የተሰጠውም ነው ተብሏል። የሮልስ ሮይስ ካምፓኒ አሁናዊ መቀመጫ ወደ ሆነው ዩናይትድ ኪንግደም ዌስት ሶሴክስ በሐሳብ እንውሰዳችሁ። ዌስት ሶሴክስ አረንጓዴ መልክዓ ምድር ያለውና ውብ አካባቢ ሲሆን ይህ አካባቢ የተመረጠው ደግሞ ደንበኞች ከሚያዩት የተፈጥሮ አካባቢ ጀምሮ ምቾት የሚሰጣቸው እንዲሆን ታስበው ሲሆን በግቢ ውስጥ ያሉት ዛፎች ቁመትና የሳር ስብጥር ሮልስ ሳይቀር በማናጀሩ ቀጥተኛ ክትትል ስር የሚገኙ ናቸው። ወደ ሮልስ ሮይስ ካምፓኒ ቢሮ ሲገባ የደንበኞች አስተያየት እና ፊርማ መዝገብ ያለ ሲሆን መዝገቡ ግን ከደንበኞች በስተቀር ማንም ሌላ ሰው እንዳየው አይፈቀድለትም። ወደዚህ ካምፓኒ ቢሮ የሚገባ ማንኛውም ሰው ፊት ለፊት የሚያየው የካምፓኒው መስራች የተናገሩት አንድ በትልቁ የሰፈረ ጥቅስን ነው። እንዲህ ይላል፣ ካሉት ነገሮች መልካም የሆነውን ወስደህ የተሻለ አድርገው ሮልስ ሮይስ የተመሰረተው የሞተር ተሽከርካሪዎች አፍቃሪ በነበረው በቻርልስ ሮይስ እና በሄነሪ ሮይስ ሲሆን ይህን ካምፓኒ ሲመሰረቱት ይዞ የተነሱት ዓላማ ፍጹም የሆነ መኪና መገንባት የሚል ነበር። ፍጹምነት ደግሞ አብዝቶ መጨነቅን ይጠይቃል። ለዛም ነው አሁን የካምፓኒው ሰራተኞች ሁሉ ለፍጹምነት እጅግ ሲጨነቁ የምትመለከቱት የሚለው የዚህ ካምፓኒ ማናጀር ነው። ማናጀሩ ስለዚህ ጉዳይ ሲያብራራም ለጥቃቅን ዝርዝር ጉዳዮች ከመጨነቃችን የተነሳ እያንዳንዱ መኪና ጃንጥላ ሳይቀራለው፣ በማለት የጋቢናውን ወንበር ከፍቶ አንድ ቁልፍ በመጫን ተለቅ ያለ ጃንጥላ አውጥቶ ያሳያል። ስራ አስኪያጁ ሲቀጥልም የካምፓኒው ዲዛይነሮች እያንዳንዱን ሞዴል ሲወጥኑ በምክንያት እንደሆነ ይገልጻል። ለምሳሌ ካለፉት በአንዱ ዓመት አቪያቶር የተሰኘች እጅግ ድንቅ የሆነች መኪና አምርተን ነበር። የዚችን መኪና ሞዴል መነሻ ያደረገው ደግሞ የቻርልስ ሮይስን ክህሎት ሲሆን ቻርልስ ሮይስ ደግሞ የተዋጣለትና ቀደምት ከሚባሉት አንዱ የሆነ አብራሪ ነበር። እናም በዛ ክፍለ ዘመን ቻርልስ ሮይስ መኪና መንዳት ቢኖርበት ምን አይነት መኪና ሊመርጥ ይችላል የሚለውን ሀሳብ ከዲዛይነሮቹ ጋር በመምከር ይህን የብደት ልትሉ የምችሉ አይነት ሐሳብ አፈለቅን። ለምሳሌ ከእንጨት የተሰራው የመኪና ውስጥ ክፍል በወቅቱ የነበሩትን ጥንታዊ አውሮፕላኖች ከእንጨት የተሰራ ማርሽ ወይንም ማስፈንጠሪያ ታሳቢ ተደርጎ የተሰራ ሲሆን ተዋጊ አውሮፕላኖች ውስጥ ይታይ የነበረውን አይነት ሰዓትም በዲዛይን ውስጥ እንዲካተቱ ሆኗል። አቪያቶር የተሰኘው ሞዴል ለእይታ የበቃው በ2003 ሲሆን በ2006 ደግሞ የካምፓኒው መቶኛ ዓመት ማስታወሻ ሰልስ ያል የሚል ሞዴል ወጥቶ ነበር። ይህ ሞዴል ደግሞ መነሻ ያደረገው ጉድውድ በተሰኘው በካምፓኒው መቀመጫ በምሽት የሚስተዋለውን ሰማይ ነው። የምሽቱን ሰማይ ኮከቦች ለመወከል ደግሞ በሮልስ ሮይስ መኪናው ጣሪያ ላይ በጥንቃቄ ከጠርሙስ የተሰሩ ቅርሶች ያሉ ሲሆን መኪናው በምሽት በሚነዳ ሰዓት ደግሞ ጠርዛቸው በዳይመንድ የተለበጠ በመሆኑ እንደ ትክክለኛ ኮከቦች ውብራን የሚሰጥ እይታንና የኮከቦች ፍንጣቂን ይፈጥራል። እነዚህ ዳይመንዶች በምክንያት እንደተደረጉ የሚገልጸው የሮልስ ሮይስ ካምፓኒ ስራ አስኪያጅ፣ በዳይመንድ ያጌጠ መኪና መስራት በጌጣጌጥ ዲዛይን ላቅ ያለ ብዛትና ክህሎት ያለው ባለሙያ ይፈልጋል። ለዚህም ነው ሮልስ ሮይስ ለሰለስቲያል ፕሮጀክት እጅግ የታወቀ አንጥረኛ አፈላልጎ አስመጥቶ ሥራውን እንዲያከናውን ያደረገው። የሚደንቀው ነገር የሮልስ ሮይስ ካምፓኒ እንጨት፣ ዳይመንድና የመሳሰሉትን ብቻ አይደለም እንደ ግብዓት የሚጠቀመው እስካሁን ይሰራልኝ ብሎ የጠየቀ ደንበኛ ባይኖርም እንኳን ካምፓኒው የተለያዩ ግባቶችን እየተጠቀመ ለመኪኖቹ ተጨማሪ ገጽታ ለማላበስ የሚታትር ነው የሚለው ስራ አስኪያጁ። ሌላው ቀርቶ የሰጎን ቆዳ፣ የአዞና የጥንቸል ቆዳ የመሳሰሉትን በመጠቀም ቤተ ሙከራ ውስጥ ሊኖራቸው የሚችለውን ተጨማሪ ውበትና ገጽታ እንደሚሞክሩም ነው የጠቆመው። ውድ ቤተሰቦቻችን በነገራችን ላይ እንዲህ የሚወራለት የዓለም ትልቁ የመኪና አምራች ካምፓኒ ወይም የሮልስ ሮይስ ቀደምት መስራች የነበረው ፍሬድሪክ ሄነሪ ሮይስ በ1862 ከድሃ ቤተሰብ የተወለደና ገና ከአራት ዓመቱ ጀምሮ በጉልበት ሥራ ሲለፈ የነበረ ሰው ነበር። ሄነሪ ሮይስ በአራት ዓመቱ ለአንድ ገበሬ በቀን አምስት ሳንቲም እየተከፈለው ከእርሻ ላይ ወፍ የማባረር ሥራ ሲሠራ የቆየ ሲሆን በዘጠኝ ዓመቱ ደግሞ ጋዜጣ እያዙረ በመሸጥ ገንዘብ ያገኘ ነበር። ዕድሜው 22 ሲደርስ ደግሞ በአጠረቃቀማ ትንሽ ገንዘብ አንድ ኤሌክትሪክ ዕቃዎች መሸጫ ባለቤት መሆን ይቻልና በኋላም ከቻርለስ ሮይስ ጋር ሽርክና በመፍጠር የዛሬውን ታላቁን የሮልስ ሮይስን ካምፓኒን ለመመስረት በቅተዋል። ሁለቱም እንደየሐሳባቸው እጅግ ውዱንና እጅግ ፍጹም የሆነ የመኪና ምርት የማቅረብ ህልማቸውን አሳክተው አሁንም ድረስ ካምፓኒው ያንን ራዕይ ሰንቆ እየሰራ ይገኛል። እንግዲህ ስለምቾትና ቅንጦት እንዲሁም ዋጋ ካነሳ አይቀር ወደ ሮልስ ሮይስ ስፔክተር ብራንድ እናምራ። የካምፓኒው መስራች ቃል ሁሌም ፍጹም ለመሆን ጥረት አድርግ፣ የምትሥራው ፍጹም እንዲሆን ጣር ከሰው ውስጥ መልካም የሆነውን ወስደ የተሻለ አድርግ መልካም የሆነ ባላገኘ ክሲ ግን ራስ ዲዛይን አድርጎ የሚል ነው። ለዛም ይመስላል የአሁኑ የሮልስ ሮይስ ማናጀር ስለ መኪኖቹ ዋጋ ተጠይቆ በሚመልስበት ጊዜ እውነቱን ለመናገር ይህን የምንለው መነሻ ዋጋ የለንም፣ ምክንያቱም ዋጋችን በእያንዳንዱ ደንበኛ ፍላጎት ላይ የተመሠረተ ነው። እያንዳንዱ ደንበኛ ተጨማሪ ገጽታዎችንና ገባቶችን ሲጠይቅ እንደ ፍላጎቱ ከኢንጂነሮቻችን ጋር ከተወያየንና ከጨረስን በኋላ ነው የደንበኛችንን ፍላጎትን ያማከለ ዋጋ የምናወጣው ይላል። ለምሳሌ ሲል ይቀጥላል ከ44,000 ቅይጦች የተወጣጣ ቀለምን መውሰድ ትችላለህ። ብዙ ጊዜ እነዚህን ቀለሞች ከሊፕስቲክን የምንሰራቸው የውሻህን ምስልና ቀለም ብታዝ ቁርጥ ያንን አስመስለን እናቀርባለን። ይህ እንግዲህ እጅግ ትንሹ ምርጫ ነው ሲል ያብራራል። እንግዲህ የዋጋው ጉዳይ በዚህ ከተለካና ደንበኞች አይናቸውን ሲያሹ የሚከፍሉበት ሌላውን ጉዳይ ስናይ ስም ነው። ሮልስ ሮይስ በዓለም እጅግ ገናና የሆነ ስም ከመሆኑ የተነሳ በ2003 ቢኤምደብሊው የሮልስ ሮይስን ስምና ምልክት የመጠቀም መብት ለማግኘት በርካታ ቢሊዮን ዶላሮችን ለሮልስ ሮይስ ከፍሎ ነበር። እርግጥ የመኪናው ሚስጥር ተመራጭነት ያለው ከውስጥ ነው። በዚህ ደግሞ ሮልስ ሮይስ ስፔክተርን የሚስተካከል በምድር ላይ የለም። በርካታ የተሽከርካሪ ዲዛይን ባለሙያዎች የብርቅዬ መኪና አድናቂዎችና ባለቤቶች እንደሚመሰክሩት የሮልስ ሮይስ ስፔክተር ሙሉ በሙሉ ኤሌክትሪክ የሆነውን ሞዴል ልዩ የሚያደርገው አራት መገለጫዎች ስላሉት ነው። ካምፓኒው በገለጸበት በእንግሊዝኛ ቋንቋ የመጀመሪያው ኢፈርትስነስ ነው። ይህ መኪናውን ሲያሽከረክሩም ሆነ ተሳፍረው ሲጓዙ አእምሮም ሆነ አካላዊ ጫና ወይም እንግልት አይታሰብም። ለምሳሌ በሰዓት ከ150 ኪሎ ሜትር በላይ እየተጓዘ በድንገት ፍሬን የሚያስይዝ ጉዳይ ቢገጥም ጭንቅላት ወርውሮ ወደፊት አሊያም ወደኋላ የመመለስ እንግልት በስፔክተር ዘንድ አይታሰብም። ምን ይሄ ብቻ! መንገዱ ምንም ያህል የተበላሸ ቢሆን ወጥ ያለ መሆኑን ልብ ከማለት ውጭ መንገጫ ገጭም ሆነ መወዛወዝ የሚባል ነገር በጭራሽ አይታወቅም። ሌላኛው መገለጫው ደግሞ ሳይለንስ ጎልድ የሚሉት ነው። ይህ መገለጫ ለእይታም ሆነ ለድምጽ ያገለግላል። በስፔክተሩ ውስጥ ሆነው የውጭው ትዕይንት የቱንም ያህል የተዛባ ቢሆን ፈቅደው ተሳታፊ ካልሆኑ በስተቀር አንዳችን ምቾት ማጣት አይገጥሞትም። የመኪናው የውጭ አካል ወይንም ቦዲ መስኮቱን ጨምሮ ድምፅ ማጣራት የሚችል ሲሆን መኪና ውስጥ ያለ ሰው አጠገቡ በከፍተኛ ድምፅ በሞንታርቦ ታግዞ የሚጫወት የሙዚቃ ባንድ እንኳን ቢኖር የሚሰማው ከሩቅ የሚመጣ ድምፅ ሆኖና ለስልሶ ነው። የዚህ መኪና ጉድ ይህ ብቻ አይደለም። በጣም ጸጥ ባለ እንደ ከምድር በታች መንገድ ውስጥ በሚያሽከረክሩበት ወይም ተሳፍሮ በሚጓዙበት ጊዜና ጸጥተው የሚረብሽ ከሆነ ከመኪና የሚወጣው ቅኝት ያለው ውብ የዜማ ድምፅ ያሉበትን የሚያስረሳ መሆኑ አጃቢ ያስብላል። ሌላኛው የመኪናው ዳሽቦርድና እና ከኋላ በኩል ያለው ክፍል በጋራ ከሁለት ሺህ በላይ በጥቁር ሰማይ ላይ የሚያብረቀርቁ ኮከቦች ምስል ያደመቁት በመሆኑ እይታን ሰላማ ያደርጋል። ቀሪዎቹ ሁለት መገለጫዎቹ ከፍተኛ ቦታ የሚሰማቸውና የምቾትና ቅንጦት ምንጭ የሆኑት ናቸው። ከእነዚህ ውስጥ የመጀመሪያው የመኪናው የውስጥ አካል ነው። የመኪናው የውስጥ አካል ካሸበረቀበት የውበት ጌጦች በተጨማሪ ኃይል ቆጣቢ የመብራትና የሙቀት ቁሶች ያሉት ሲሆን መቀመጥ፣ መቆማልያ፣ መተኛት ቢያምሮ በየትኛውም የዓለም አካባቢ የሚያገኙትን ምቾት የሚሰጡ ቴክኖሎጂዎችም ተሟልተውለታል። የመጨረሻው የሮልስ ሮይስም ሆነ የስፔክተር ዋና መገለጫው የማይጨበጠው እሴቱ ነው የሚለው ካምፓኒው፣ መኪናው አጠገብ ሲሆኑ የሚሰማዎት ስሜት በራሱ ክፍያ ሊጠየቁበት የሚችሉት አይነት ነው ተብሏል። ስፔክተር የተሰኘው ልዩ መኪና ቦዲ 24 ጊዜ የተደራረበ ቀለም በሰዎች በሸለምጥማት ፀጉር የተቀባ ሲሆን የአንጸባራቂና አጓጊ መኪና 750 ኪሎ ግራም ባትሪ ተገጥሞለታል። የባትሪው ክብደት መኪናው ባላንሶን እንዲጠብቅና አሽከርካሪው እንደ ፍቃዱ እንዲሰውረው ከማስቻሉ በተጨማሪ አላስፈላጊ የድምፅ ብክለትን አጣርቶ ለመዋጥም ይረዳል ተብሎለታል። ይኸው መኪና በዋጋ ደረጃ እንደ የደንበኛው የተለያየ ተጨማሪ ነገሮች እየተካተቱበት የተለያየ ዋጋ ያለው ሲሆን ሮልስ ሮይስ ስፔክተር ከ450 ሺህ ዶላር ጀምሮ ከ650 ሺህ ዶላር በላይ የሆነ አስደንጋጭ

ውድ የቻናላችን ቤተሰቦች፣ የዛሬው ተረካችን የተመለከታችሁትን ይመስላል። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃቸው የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድጠቆሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሳብስክራይብና ሼር በማድረግ ይህ ቻናል ሌሎች ጋር እንዲደርስ እንድታደርጉልን በአክብሮት ጠየቅን። ለቻናላችን አዲስ ሲሆናችሁ ደግሞ ዘውትር የምንለቃቸው የተመረጡና አነጋጋሪ ተረኮች እንዲደርሷችሁ ሰብስክራይብ ማድረግና የደውሏን ምልክት መጫን እናስታውሳችሁ። ሰናይ ጊዜ።